ማህሌት አለቀላት ካሌብ ሙሴ ሳም ዝና ያለበትን ቦታ አወቀ። ሞገስ እና ሉላም ከጠበቃው ጋር ትልቅ ችግር ተፈጠረ። ያላሰቡትና ያልጠበቁት ነገር ድንገት ሆነባቸው። ቅድስትና መድልብም ሳቅ በሳቅ ነዋል። እንዲሁም ምሳሌ ቤት በመመለሷ ቤቱን ድምቅ አድርገውታል። ማህሌት ቀኝ እጅ የሆነው አሁን ደግሞ የልብ ጓደኛ የመድለብ የሆነው እንግዲህ ምሳሌን ከሀጋቾች እና ከጨካኞች ከአውሪዎች መልቅቆ አውጥቷታል። በስንት ትግል እና በስንት መከራ ወደ ቤት ተመልሳ እንድትመጣ አድርጓል። በዚህም ምክንያት ቤቱ ሳቅ በሳቅ ሆኗል። ዝናም ለማምለጥ በሚሞክርበት ሰዓትም ሞገስን አንዴ በቴስታ ብሎ ለመውጣትም ሲፈልግም ድንገትም መድልብ ደርሶ ወደ ነበረበት ሲመልሰው በመሀል ግን ትልቅ ችግር ያልታሰበ ነገር ተፈጥሯል ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ተወዳጁን ድራማ ምሳሌ ክፍል 96ን ወደ እናንተ ይዤላችሁ መጥቻለሁ በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል ቀጣይስ ምን ሊፈጠር ይችላል የሚለውን ነገር ምናወራን የሆነው ታዲያ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ማክብሮት እየጋበዝኳቸው መሳሌም ስለተመለሰች ቤቱ ድምቅ ብሏል። ሳቅብ ሰቁኗል። ኤፍራታና ማህሌትን በጭንቀት ውስጥ ሊሞቱ ቀርበዋል። ካሌ ሙሴሳ ማህሌትን ሴት አድርገው ወደ እሱ እንዲያመጡለትና የተለያዩ ጥያቄዎችን እንዴት እንዲልት ክዳቸውና እንዴት እንዲል ታደርግ እንደቻለች ለመጠየቅም አምጡልኝ በማለት እንግዲህ ሰዎቹን ልኮ ነው የሚገኘው የማህሌት ቀኝ እጅ የነበረው የድሮዋ እንደገና ደግሞ ብሩክንና እንዲሁም ልጁን ቅድስትንም ሲያሳድዳቸው ሲያሰቃያቸው የነበረ እንዲሁም ደግሞ ምሳሌ ላይ ሽጉጥ ደቅኖባት የነበረው የማህሌት ቀኝ እጅ አሁን ላይ ደግሞ የመድልብ የልብ ወዳጁ የሆነው እንግዲህ እንዴት ነው የልብ ወዳጁ የሆነው? ካሌብ እስር ቤት ላይ እያለ እነሱም ስንት ችግርና መከራ ከደረሱበት በኋላ ወደ እስር ቤት እንዲወረወር አድርገውት ነበረ። በዛ መሀልም እንግዲህ መድረብ አግኝቶት ብዙ ነገሮችን ሲያግዘው ሲረዳውና ሲያማክረው እንደነበረ እስር ቤትም አብረው ለዘመናት እንደቆዩ እንዲሁም ደግሞ አሁን ላይ የልብ ወዳጆች እንደሆኑ ከወንድሞ ላይም ሳያቅና ሳይረዳው እንዲሁም ለገንዘብ ብሎ ይህንም እንዳደረገው ድልብ ሁሉንም ነገር ነግሮት ነበረ። ነገር ግን እሱ ሁሉንም ስለሚያውቅ ይቅር ብሎታል። ምክንያቱም አለማወቅና በብዙ ችግሮች ይህን እንዳደረገው ሲነግረው እሱም ተረድቶት ነበረ። ማለት ዝናም አመለጥኩኝ በቃ አገኘው ብሎ በጣም ደስ ብሎት ነበረ። ለመውጣትም እንግዲህ ሞገስን ዘርሮት ነበረ። መጎስን አተው አተፍተው እንደዛ አታድርግ እያለችው ዳጣ። እሱ ግን ችግር የለውም፣ ከላዩ ላይ ሽንቱን እንዲለቀው አልፈልግም። ስለዚህ በወንድ ልጅ አምላክ እያለኝ፣ በወንድ ልጅ ደግሞ የሚጨክን ልቦና የለኝም። ስለዚህ ፈታዋለሁ፣ መድልብ እንደሚያደርገው እኔም ይህንኑ አድርጋለሁ በማለት እንግዲህ ፈትቶት ነበረ። በመሀል ግን ልክ እንደፈታው ተዘርሮ ነው የወደቀው ማለት ነው። አንዴ ቤተስታ ስለው ሞገስ ትልቅ ስህተት ሰርቶ ነበረ። ነገር ግን በመሀል ምድልብ ድንገት ሲመጣ እየተርበተበተ ወደ ነበረበት ወደ ታሰረበትም ተመልሷል ማለት ነው። በመሀልም እንግዲህ መድልብ፣ ምንድን ያደረግከው? ሞገስን ምንድን ነው የተፈጠረው? ስለ ወንድሜ ሳትነግረኝማ ከዚህ ንቅንቅ ቃተልም መጨራሽ፣ ከዚህማ በህይወት አትወጣም በማለት ወደ ነበረበት እየመለሰ ሲደበድበው በመሀል ላይ ስልኩ ሲወድቅ ስልኩንም ደብቆ ነበረ ዝና ማለት ነው። ዝና በጣም መሰሪ ሰው ነው። በጣም አውሬ ጨካኝ ነው። ስለዚህ ይችን አጋጣሚ ተጠቅሞ በጣም ደስ ብሏል። ሳቅ በሳቅ ሆኖ ነው የሚገኘው። እንዲሁም ደግሞ ምሳሌን እንደተመለሰችና ምሳሌን እንዳስመለጣት የልብ ወዳጆም ሲነግረው በዛ መሀልም እንግዲህ መድለም ደስ ብሎት እየሳቀ አሁን አልቆላል። ምሳሌን አድነናታል። እኔ እንደማድናት ነግሬህ ነበረ። ብዙ ሰው ባለው አይደለም አንተ በገንዘብ እኔ ደግሞ በልብ ወዳጅ፣ አየህ ልዩነታችን። ካሌሙሴ ሙሴ ሳሁን ላይ አንተን አይፈልግም፣ እጁን አጣጥፉን የተቀመጠው እኔ ግን አየህ አይደል ምን አይነት ሰው እንደሆን በማለት ሲነግረው፣ እሱ ግን የተማመነበት ሌላ ነገር ስለነበረው ምንም አልመሰለውም። እንዲያውም እየሳቀና እየገለፈጠ አይ ይሄ ጉራህ ብዙም አይቆይም። ስለዚህ ብዙም አትደሳሰት ጦርነቱ አላበቃም፣ ገና ይቀጥላል እንጂ በማለት ሲነግረው፣ እሱም ስለ ወንድሜ እንዴት ነግረ ይፈልጋሉ ብሩክን ምንድን ነው ያደረጋችሁት ገላችሁታል ወይ ብሎ በጥያቄ ሲያፋጥጠው፣ ሞቷልም አልሞተምም ስለ ምንድን ነው የምትጠይቀኝ? እኔ ስለዚህ ምንም የማውቀው ነገር የለኝም፣ አጠይቀኝ አልኩ እኮ በማለት ምንም አይነት መልስ ሊሰጠው አልፈለገም። እንግዲህ የተማመነው በስልኩ ነበረ ማለት ነው። እንግዲህ በዚህ ምክንያትም ምሳሌን ለማስመለጥን ብዙ ዋጋ ከፍሏል። እንግዲህ እየተከታተሉት ከዋል ከዋላው እየተከታተሉት እሱም ደግሞ ፊት ለፊቱ እየተጋፍጦ ደብድቧቸው ነበረ፣ ምሳሌን ማውጣት የቻለው። ከዛም ደግሞ ምሳሌ ጋር በመንገድ በሚሄዱበት ሰዓትም ጥሩ አልነበረም፣ ምክንያቱም እየተከታተሏቸው ስለነበረ፣ ደላላውም እንግዲህ ለክፉ ቀን ጠቅሟል ማለት ነው። ደላላው ድንገት በኋላው እንትን ሲል በጣም ደንግጠው ነበረ። እንደገና የካሌ ካሌብ ጓደኛም የልብ ወዳጁ እንግዲህ ማነህ ምንድነህ በማለት ሊዘርረው ሲል እሱም ምሳሌም እንግዲህ ፈጠን ብላ እኔ አውቀዋለሁ አንተ ባታውቀውም እሱ በቀህም እኔ አውቀዋለሁ ስለዚህ ተው በማለት ተነግረዋለች፣ ማለት ነው። ስለዚህ የሆነ ቦታ ላይ እንዲደብቃቸው እና የሆነ ቦታ ላይ እንዲያሳልፉ ይነግረዋል ማለት ነው። እሱም እንደዛ በማድረጉ እንግዲህ የካሌብ ሰዎች ማምለጥ ችለዋል ማለት ነው። ማህሌት እና የፍራታም እንግዲህ የላያቸው ላይ ሽንታቸውን ለመልቀቅ ምንም የቀራቸው ነገር የለም፣ እየተጨናነቁ ነው የሚገኙት። ደስታ በደስታ ጥርስ በጥርሱና የነበረችው ማህሌት ድንገት ወደ ሀዘን ተቀይራለች ወደ ትካዜ ተቀይራለች፣ ማለት ነው። በሩን በማንኳኳት ግርፍጥ አድርጎ ሲገባ እሷም በድንጋጤ ማነህ? ምንድነህ? ምን ተፈጠረ? ምን ሆናችኋል? በማለት ስጠይቅ እሱም ምንድን ያደረግሹ ምንድን ያጠፋሹ ጥፋት ለምንድነው ልጅቷን ሲያስመለጥሻት ልዩ ሰውየው እኛን እንደሚረዳ እንደሚያግዘን እንዲሁም ደግሞ መድለብ እንደሚያዝ ነበር የነገርሽን። አንቺ ግን ልጅቷን ጭራሽ አስመለጥሻት በማለት ሲጠይቃት እሷም በጭራሽ እኔ የማውቀው ነገር የለኝም። እሱ ደግሞ ለዘመናት አብሮኝ የሰራ እንደገና አግተልኝ ስለው ያገተልኝ፣ ግደልልኝ ስለው የመግደል ሙከራ ያደረገልኝ ሰው ነው። ስለዚህ የማምነውና ቀኝ እጅ የነበረ ሰው ነው የኔ ሰው ነው። ስለዚህ ይሄን ሊያደርግ አይችልም በፍጹም። የሆነ ስህተት ተፈጥሮ ሊሆን ይችላል እንጂ እሱ አይክደኝም በማለት ሲጠይቀው እሱን ከካሌብ ፊት ቁመሽ ታዋሪ ዋለሽ ነ ይንሽ ቀጥ በማለት እንግዲህ ሲት አድርጎ ሊወስዳት ሲልም በመሀል እንግዲህ ካሌብ ደውላል ማለት ነው። ኤፍራታም በጣም ፈርታ ነበረ። ቆይ ማንን ነው እምትወስዱት ግን እያሉ በጣም ተጨናንቀው በቃ ምንም የቀራቸው ነገር የለም። የገንዘብ ወዳድነት መጨረሻው ይሄ ነው፣ ውድቀት ነው። ምንም የሚጠቅም ነገር የለውም። አሁን ላይ ሁለቱም በጣም በፍርሃት ተውጦ ነው ያሉት። ከሞተ ሰው እንኳን አይተናነሱም። ያሉበት ሁኔታ በፍርሃት በድንጋጤ ካሌብም ደንግጧል። እንዴት ሊሆን ቻለ ይሄ ሰው? ምን አይነት ኃይለኛ ሰው ቢሆን ነው? ምን አይነት ሰው ነው በዙሪያው ያለ? እኔ ሊችለው አልቻልኩም። እንዴት ነው እኔ ብዙ ሰዎች ኑረውኝ፣ ሀብት ገንዘብ ኑሮኝ፣ ይሄን ይሄን እኔ በቃ ከባድ ወንጀለኛ ሆኜ አገሪቷን ተቆጣጠርኩ ብዬ ይሄ ሰው ግን እንዴት ቢደፍረኝ ነው በማለት እንግዲህ ግራ ተጋብቶና እየተጨናነቀን እየተጨናነቀ ነው የሚገኘው። እስካሁን እንኳን ዝና ያለበትን አላወቅኩም በማለት ይገኛል። ሉላና መጎስም ቀጠሮ ስለነበራቸው ወደ ጠበቃቸው በመሄድ ጠበቃቸውን ለማናገር ነበር የሄዱት። ነገር ግን ያልጠበቁትና ድንገተኛ ነገር ነው የተፈጠረው። በዛ መሀልም ሉላን ሲያፈቅራት የነበረ የሉላ ፍቅረኛ የነበረ እናም ደግሞ ሲያሳድዳት የነበረ ሌላ ሰው ተገኘ። ደግሞ ዝናን አለፍን ሲሉ ሌላ ችግር። አንዳንዴ በፍቅር ላይ እንደዚህ የሚደራረቡ ችግሮች አሉ ሉላን ጥብቅ አድርጎ ይዞ አፍጥጦባት ይገኛል ሞገስም ግራ ገብቶታል ምንድን ነው ቆይ የት ነው የሚታወቁት ማን ነው ምንድን ነው በማለትም እጇንም መንጥሎ ሊጠላትም እየጎተታት ወደ ኋላ ወደፊት እያደረገ እየጎተታት ይገኛል ሞገስም ግራ ስለተገባና ስለደነገጠ ምንም ነው የተናገረው ነገር አልነበረም እንዲሁም ደግሞ ሉላም ምንም ያለችው ነገር የለም ደንግጣለች ፈዛለች ይሄ ሰው ግን ማን ነው ቅድስትም የምሳሌን መምጣት ማመናቃታት በቃ ምንድን ያደረጉሽ የጎዱሽ ነገር አለ በማለት እያዞሮች ትዘማታለች። መድልብም እንዲሁ በጣም ደስ ብሎታል። አሁን ላይ ደስታ በደስታ እየጨፈሩ ነው የሚገኙት። ልዩ ቀን ነው የዛሬ ቀን ይደገም በማለት እንግዲህ እየዘመሩ ነው የሚገኙት። በጣም ደስ ብሏቸዋል። በቃ ደስታ በደስታ ሆኗል። ምሳሌ ተመልሳለች። ያሰበው ነገር ሁሉ ተፈጽሟል። አሁን ላይ የቀረው የአንድ ወንድሙ ነው። ስለዚህ ወንድሙንም አሁን ላይ በዝና እደራደራለሁ ብሎ እያሰበ ነበረ። ነገር ግን ድንገት ደግሞ ያልታሰበው ነገሮች ይፈጠራሉ። አንዱን ችግር አለፍን ሲሉ ሌላ ችግር ይፈጠራል። በመሀልም ስልኩ ወድቆ ስለነበረ ዝናን ሲደበድበው ስልኩ ወድቆ ነበረ እና በዛ ስልክም ስልኩን ለማንሳት እየታገለ ይገኛል። ዝና ዳጣም እንግዲህ ሙድ እያያዘችበት ነበር። ለሞገስ አንተ አንዴ ተዘረርክ፣ አንዴ ሲጥልብህ ተዘረርክ። በጣም ያሳዘናል። እኔ ግን እንዴት አርጌ እንደቀጠቀጥኩት፣ አንዴ በቦክስ አንዴ በዱላ እንዴት አርጌ ድብድብ እንዳደረግኩት፣ ግን አንተ ተው እያልኩ ልትማር አትችልም፣ በማለት ስትነግረው፣ ውጭ ልንገዚ ላይሽ አልፈልግም፣ ደግሞ ምርት ይዝብኛለች፣ በማለት ይነግራታል። ጋጣ መድበል ሲደርስላት በጣም ደስ ብሏት ነበረ። ቅድስትም ምሳሌ ላዳናት እንዲሁም ደግሞ የመድለብ የልብ ወዳጁን ድሮስ ታሳድደን ነበር፣ አንድ ቀን በዚህ መልኩ ተረዳናለ ታግዘናለ ብዬ በፍጹም አስቤ አላቅም ነበረ። ነገር ግን ስለ ሁሉም ነገር አመሰግናለሁ። ምክንያት ምንም የሚሆን ምንም፣ ብቻ ግን ላመሰግን ይገባል በማለት ስትነግረው እሱ ምንም አይደለም፣ ግዴታዬ ነው። ይህን ሁሉ ያደረግኩት ደግሞ ለመድለብ ስል ነው በማለት ሲነግረው ሲነግራት እሷም ደንግጣለች። ለመድልም እኮ እንዴት ትተዋወቃላችሁ? በምን ሁኔታ በማለት ስጠይቅ እስር ቤት እንደሚታወቁና ብዙ ነገሮችን እንዳደረገለት ከብዙ ነገሮችም እንዳዳነው ጭምርም ከእስር ቤትም ብዙ መከራና ብዙ ሲቃይም ሲደርስበት እሱም ጠበቃ፣ ወንድም ወዳጅም ሆኖ እንዳዳነውም ጭምር ይነግራታል። እድልብም እጅግ አርገነው አመሰግነው አድንህልኛል፣ በጣም አመሰግናለሁ፣ ኮርቸባለሁ በማለት ሲነግረው በእኔ እና በአንተ መሃል መመሳጋገን ተብሎ ነገር የለም፣ በማለት ይመልሳል። ዝናም እንግዲህ ለካሌ ሙሴሳ በመደወል ያለበትን ቦታ ከዚህ ነኝ ያለሁት፣ ስለዚህ ለምንድን ነው የማትፈልጉኝ? እንዴት ነው ምሳሌ የለቀቃቸዋት? በማለትም ለካሌ ሙሴሳ ይደውላል። ካሌብም እንግዲህ የማይረቡ ነገሮችን ተናግሮታል። እንዴት ነው እሱ ሊዚህ የቻለው? እንዴት! እኔ እኮ በዚህ ድግ አልጠበቀም ነበረ። እና ደግሞ አብረው የሚከተሉ ጄሌዎች ምን አይነት ናቸው? አንተ እነሱ ጋር እንዲህ ልትውል ትችላለህ? እንዴት ነው በዙሪያ ከየሰበሰብከው? እንግዲህ ከዚህ በፊት ካለ ሞሴ ሲሳመን ብለዋል። ማህሌት ስደውልለት፣ ማህሌት የነ ሞገስን ስልክ ልታመጭልኝ ይገባል ስጭኝ ሲላት መጥቼ ልስጥህ ብለዋለች ማለት ነው። ቆይ ግን ዝና ግን ከምን አይነት ሰዎች ጋር ነው እየዋለ ያለ? የምሮ ነው ግን ዝና ከእናንተ አይነት ሰዎች ጋር ነው እየሰራ ያለ በማለት ጠይቋት ነበረ። እሷም እንግዲህ ማህሌትም ያልጠበቀችው ነገር ነው የገጠማት። ምክንያቱም አሁን ላይ መድልብ ይያዛል። ምሳሌም በቃ ከዚህ በኋላ አታስፈልግም ትሰናበታለች፣ ብላ ነበር ያሰበችው። አሁን ላይ ቤቱን እወርሳለሁ፣ እንደገና መድለብም ይሰናበታል፣ ዝናም ይፈታል ብላ አስባ ነበረ። አሁን ላይ በካሌ ፊት እሷ መጎስን ለማግኘት ልቡን ለመሳብ፣ እንደገና ደግሞ ከእሱ ጋር አብራ ለመሆን፣ ሚስትም ለመሆን እያሰበች ነበር። ነገር ግን ል ፈጽሞ ልጠብቀውና ልታስበው የማትችለው ነገር ነው ዱብዳ የወረደባት እንግዲህ ያ የልብ ወዳጇ የነበረው ወዳጇ የነበረው ቀኝ እጇ የነበረው የመድለብ ወዳጅ እንደሆነ አላወቀችም ነበረ። ያ ሰው በነገራችን ላይ ከዚህ በፊት ከነ ካሌብ ሙሴሳ አብሮ እነካሌብ ጋር አብሮ ሲሰራ የነበረ ሰው ነው። በዛም እንግዲህ ለእሷም ቀኝ እጇ ነበረ። እንደ መግቢያው ላይ እንደነገርኳችሁ ምሳሌ ላይ ሽጉጥ ደቅኖባት ነበር። እንዲሁም ብሩክም ደርሶ ብሩክም ሽጉጥ ተደቃቅነውም እያለ እንደገና ደግሞ መሳሪያውን እንዲጥልና እሱም ደግሞ ጥሎ እንደሚሄድ ሲነግረው ብሩክም ለልጁም ማዳን ስለነበረበት መሳሪያውን ጥሏል ማለት ነው። በዚህ መሀልም ይህ ሰው ወጦ ሄዶ ሩጧል ማለት ነው፣ አምልጧል በሰዓቱ። አሁን ላይም እንግዲህ ምሳሌ ለማዳን ተገዷል ማለት ነው ያው በመድልብ በኩል እንግዲህ ትልቅ ሁኔታ ትልቅ ነገር ነው ያደረገው ምሳሌም በመምጣቱ አሁን ለመናገር ሁላችንም በጣም ደስ ነው ያለን አሁን ላይ ካሌብ ሙሴሳ በጣም ፈርቷል ስለፈራ ዝና ያለበትን ቢያቅም ዝናን ይረዳዋል አይረዳውም ሰዎችን ይልክለታል አይልክለትም አብረን የምናየው ነው የሚሆነው በቀጣይ ፓርት እስኪ እናንተ ምን ይመስላችኋል እውነት ዝናን ያድነዋል እውነት ለዝና ይደርስለታል እርግጠኝነት እንግዲህ አሁን ላይ አውቋል። ካሌ ሙሴሳ ዝና ያለበትን ሁኔታ አውቋል። ነገር ግን ምድልብ ደግሞ ምን ያህል ኃይልና አቅም እንዳለውም አውቋል ማለት ነው። እንግዲህ ምድልብ ሰው የለውም፣ ገንዘብ የለውም ምን ብሏል? ከዚህ በፊት ዝና፣ አንተ ማለት እኮ አንድ ብቻ አለ። ስለዚህ እኔ ማለት ደግሞ ሰው አለ፣ ገንዘብ አለ፣ በሱ ላይ ብዙ ነገር አለ። አንድ ነገር ብታደርገኝ ዛሬ ሆኖኑ በዚች ስዳይ በዚች ሰዓት እና ደቂቃ ተሞት አለ በማለት ነበረ እንግዲህ ሲያስፈራራውና ሲወራረድበት የነበረ። አሁን ላይ ግን ምንም ጥቅም የሌለው ሰው ሆኗል። ምክንያቱም ምን ኃይል አቅም ኃይል እንዳለ